በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በመስከረም 19 በስንክሳር ታስበው የሚውሉ በዓላትና የወንጌል ንባባት ጎርጎሬዮስ ሊቀጳጳሳት ዘአርማንያ ወአባ ቂርቆስ ገዳማዊ ዘነግ ምስባክ መዝሙር 43 ከቁጥር 17 እስከ 18። ወኢ አመጽነ ኪዳነከ ወኢ ገባ ድኅሪሁ ልብነ ወኢ ተግህሰ አሰርነ እንፍኖትከ። የቅዱስ ማርቆስ ወንጌል ምዕራፍ 8 ከቁጥር 34 እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። ከደቀ መዛሙርቱም ጋር ሕዝቡን ጠርቶ እንዲህ አላቸው። ሊከተለኝ የሚወድ ሰው ራሱን ይካድ፣ ጨክኖም የሞቱን መስቀል ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ያጠፋታል። ሰውነቱን ስለ እኔና ስለ ወንጌል የሚያጠፋትም ያገኛታል። ዓለሙን ሁሉ ቢገዛ ነፍሱን ግን ቢያጠፋ ለሰው ምን ይጠቅመዋል? ሰው ለነፍሱ ቤዛ ምን ይሰጣል? በዚች አመንዝራና ኃጢአተኛ ትውልድ መካከል በእኔና በቃሌ የሚያፍረውን ሁሉ የሰው ልጅም በአባቱ ክብር ቅዱሳን መላእክትን አስከትሎ በሚመጣበት ጊዜ ያፍርበታል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ ሁለት ከቁጥር አስራ ሶስት እስከ ፍጻሜ ያለው ኃይለ ቃል እንዲህ ይላል። አሁን ግን ቀድሞ ርቃችሁ የነበራችሁ እናንተ በኢየሱስ ክርስቶስ ሆናችሁ በክርስቶስ ደም ቀረባችሁ። ሁለቱን አንድ ያደረገ ሰላማችን እርሱ ነውና፣ በሥጋውም በመካከል የነበረውን የጥል ግድግዳ አፈርሶ ጥልን ሻረ። ሁለቱንም አድሶ አንድ ያደርጋቸው ዘንድ በሥርዓቱ የትእዛዝን ሕግ አጠፋ፣ እርቅንም አደረገ። በመስቀሉም በአንድ ሥጋው ሁለቱን ወደ እግዚአብሔር አቀረባቸው፣ በእርሱም ጥልን አጠፋ። መጥቶም ቀርበን ለነበርነው ሰላምን፣ ርቃችሁ ለነበራችሁት ለእናንተም ሰላምን ሰጠን። እርሱ መርቶናልና ሁለታችንንም በመንፈስ ቅዱስ ወደ አባቱ አቅርቦናልና። እንግዲህስ ወዲህ እናንተ ከቅዱሳን ጋር ባላገሮችና የእግዚአብሔር ቤተሰቦች እንጂ እንግዶችና መጻተኞች አይደላችሁም። በነቢያትና በሐዋርያት መሠረት ላይ ታነጻችኋልና የሕንፃው የማእዘን ራስ ድንጋይም ኢየሱስ ክርስቶስ ነው። እርሱም ሕንፃ ሁሉ የሚያያዝበት የእግዚአብሔርም ቤተ መቅደስ ግንብ የሚያድግበት ነው። እናንተ በመንፈስ ቅዱስ የእግዚአብሔር ማደሪያ ልትሆኑ በእርሱ ታነጻችሁ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን የመጀመሪያው የቅዱስ ጴጥሮስ መልእክት ምዕራፍ አምስት ከቁጥር አንድ እስከ አምስት ያለው ኃይለ ቃል እንዲህ ይላል እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንሁ። በመካከላቸው ያሉትን ሽማግሌዎችን እማልዳቸዋለሁ። በእናንተ ዘንድ ያሉትን የእግዚአብሔርን መንጋዎች ጠብቁ። ስትጠብቋቸውም እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎን ረብ በመመኘትም አይሁን። ለመንጋው ምሳሌ ሁኑ እንጂ ሕዝቡን በኃይል አትግዙ። የእረኞችም አለቃ በተገለጠ ጊዜ የማይጠፋውን የክብር አክሊል ትቀበላላችሁ። እንዲሁ እናንተ ጎልማሶች ሆይ ለሽማግሌዎች ተገዙ። ሁላችሁም ትሕትናን ልበሷት። እግዚአብሔር ትዕቢተኞችን ተቢተኞችን ያዋርዳልና ራሳቸውን ዝቅ የሚያደርጉትን ግን ያከብራቸዋል። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። የሐዋርያት ሥራ ምዕራፍ 10 ከቁጥር 9 እስከ 24 ያለው ኃይለ ቃል እንዲህ ይላል። በማግስቱም ሄደው ወደ ከተማይቱ በር ደረሱ። ጴጥሮስም በቀትረ ጊዜ ሊጸልይ ወደ ሰገነት ወጥቶ ነበር። በተራበ ጊዜም ምሳ ሊበላ ወደደ። እነርሱም እያዘጋጁ ሳሉ ተመስጦ መጣበት። ሰማይም ተከፍቶ በአራቱ ማዕዘን የተያዘ እንደ ታላቅ መጋረጃ ያለ እቃ ወደ ምድር ሲወርድ አየ። በውስጡም አራት እግር ያለው እንስሳ ሁሉ፣ አራዊትም፣ የሚንቀሳቀስም፣ የሰማይ ወፎች ነበሩበት። ጴጥሮስ ሆይ፣ ተነስና አርደህ ብላ የሚል ቃል ወደ እርሱ መጣ። ጴጥሮስ ግን አቤቱ ከቶ አይሆንም ርኩስ የሚያጸይፍም ከቶ በልቼ አላውቅም አለው። ዳግመኛም እግዚአብሔር ንጹሕ ያደረገውን አንተ አታርክስ የሚል ቃል ወደ እርሱ መጣ። ይህንም ሦስት ጊዜ አለው። ወዲያውኑም ዕቃው ወደ ሰማይ ተመለሰ። ጴጥሮስም ስለ አየው ራእይ ምን እንደሆነ ሲያወጣና ሲያወርድ ከቆርኔሌዎስ ተልከው የመጡ ሰዎች የሰምዖንን ቤት እየጠየቁ በደጅ ቆመው ነበር። ተጣርተውም ጴጥሮስ የተባለ ሰምዖን በእንግድነት በዚያ ይኖር እንደሆነ ጠየቁ። ጴጥሮስም ስለታየው ራእይ ሲያወጣ ሲያወርድ መንፈስ ቅዱስ እንዲህ አለው፣ እነሆ ሦስት ሰዎች ይፈልጉሃል። ተነስና ወረድ! ምንም ሳትጠራጠር ከእነርሱ ጋር ሂድ እኔ ልኪያቸዋለሁና። ጴጥሮስም ወደ እነዚያ ሰዎች ወረደና እነሆ የምትፈልጉኝ እኔ፣ ለምን መጥታችኋል? አላቸው። እነርሱም የመቶ አለቃ ቆርኔሌዎስ እግዚአብሔርን የሚፈራ ጻድቅ ሰው ነው፣ በአይሁድም ወገኖች ሁሉ የተመሰከረለት ነው። ቅዱስ መልአክ ተገልጦ አንተን ወደ ቤቱ እንዲጠራ የምታስተምረውንም እንዲሰማ አዝዞታል አሉት። እርሱም ተቀብሎ አሳደራቸው። በማግስቱም ተነስቶ አብሯቸው ሄደ። በኢዮጴ ከተማ ከሚኖሩት ወንድሞችም አብረውት የሄዱ ነበሩ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን። ምስባክ መዝሙር ሰባ ከቁጥር 20 እስከ 21 ተመየጥ ከኒ ወአህያው ከኒ ወእምቀላየ ምድር አውፃይከኒ ወአብዛህኮ ለጽድቅከ። የቅዱስ ማቴዎስ ወንጌል ምዕራፍ 12 ከቁጥር 9 እስከ 22 ያለው ኃይለ ቃል እንዲህ ይላል። ጌታችን ኢየሱስም ከዚያ አልፎ ወደ ምኵራባቸው ገባ። እነሆ እጁ የሰለለች ሰው ነበር። ይከሱትም ዘንድ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 ከዚያም በኋላ ያን ሰው እጅህን ዘርጋ አለው። እጁንም ዘረጋት ያን ጊዜም ድና እንደ ሁለተኛዋ ሆነች። ፈሪሳውያንም መጥተው ሊገድሉት ስለ እርሱ ተማከሩ። ጌታችን ኢየሱስም ባወቀ ጊዜ ከዚያ ሄደ። ብዙ ሰዎችም ተከተሉት፣ ሁሉንም አዳናቸው። እንዳይገልጡትም አዘዛቸው። በነቢዩ በኢሳይያስ የተነገረው ይፈጸም ዘንድ እንዲህ ሲል፣ እነሆ የመረጥሁት ልጄ ነፍሴ የወደደችው፣ መንፈሴን በእርሱ ላይ አኖራለሁ። እርሱ ለአሕዛብ ፍርድን ይናገራል። አይከራከርም፣ አይጮህም፣ በአደባባይም ቃሉን የሚሰማ የለም። የአሸናፊነቱን ፍርድ እስኪያመጣ ድረስ የተቀጠቀጠ መቃን አይሰብርም፣ የሚጤስ የጧፍ ኩስታሪንም አያጠፋም። አሕዛብም በስሙ ተስፋ ያደርጋሉ። ስለ ቃሉ የቃሉ ባለቤት ልዑል እግዚአብሔር ስሙ የተመሰገነ ይሁን።